እንደምንላችኋል ከሰዓቱ የስፖርት ዜናዎች ጋር ሙሉጌታ ጌታ ክፍሌ ነኝ። በፖላንድ ቢድጎሽ እየተካሄደ በሚገኘው የዓለም ካምብታች አትሌቲክስ ሻምፒዮና በ5000 ሜትር በሁለቱም ጾታ ኢትዮጵያውያን አሸነፉ። ውድድሩ ዛሬ ፍጻሜውን ሲያገኝ በወንዶች 3000 ሜትር መሰናክልና ና 1500 ሜትር ፍጻሜ ኢትዮጵያውያን ይጠበቃሉ። ግርማ በቀለ ዝርዝሩን እንደሚከተሉ አዘጋጅቶታል። በፖላንድ ቢድጎሽኪ እየተካሄደ የሚገኘው ከ20 አመት በታች አትሌቲክስ ሻምፒዮና ዛሬ አመሻሽ ላይ ፍጻሜውን ያገኛል። እስካሁን ባለው ውጤት መሰረት ኢትዮጵያ ከአሜሪካ ና ኩባ በመቀጠል ሶስተኛ ደረጃ ላይ ትገኛለች። በሶስት የወርቅ አንድ ብር ና ሶስት የነሐስ ሜዳሊያዎች በየኑ ደገፉ ነበረች በ3 ሺህ ሜትር ቀጥታ የመጀመሪያውን የወርቅ ሜዳሊያ ያስገኘችው። ትናንት ደግሞ በአምስት ሺህ ሜትር ሴቶች ቃል ኪዳን ፈንቴ፣ በወንዶች ደግሞ ሰለሞን በርጋ ሁለተኛ ና ሶስተኛ የወርቅ ሜዳሊያውን አስገኝተዋል። በሴቶች ውጤት የሚኩሌት ቺፕ ኮሬ ከኬንያ ትውልድ ወደ ኢትዮጵያዊ ታ በወንቱ ብርቱ ከባህሬን ቃል ኪዳንን ተከትለው ሁለተኛና ሶስተኛ ሆነዋል። በወንዶች ሰለሞንን ተከትለው ጅቡቲያዊ ጀማል ድህሬና ኬንያዊው ዊስሊ ሌዴማ ሁለተኛና ሶስተኛ ሆነው ገብተዋል። ሌላው ኢትዮጵያዊ የኔ ብሎ ቢያዝን አራተኛ በመሆን የዲፕሎማ ውጤት አግኝቷል። ሮች 2 በዛሬው የመጨረሻ ቀን መርሃ ግብር ኢትዮጵያውያን የሚካፈሉበት ሁለት የፍጻሜ ውድድሮች ይጠበቃሉ። ዘጠኝ ሰአት ከሀያ ላይ በሚጀምረው የወንዶች ሶስት ሺህ ሜትር መሰናከል ጌትነት ዋልና ኪዳነ ማርያም ደሴ ኢትዮጵያን ይወክላሉ። ሌላ የፍጻሜ ውድድር የሴቶች አንድ ሺህ አምስት መቶ ሜትር ሲሆን ዘጠኝ ሰአት ከአርባ አምስት ላይ ይጀምራል። አዳነች አንበሴና ፋንት ወርቁ በርቀቱ የሚፎካከሩ ኢትዮጵያውያን አትሌቶች ናቸው። በሪዮ ኦሎምፒክ በአምስትና አስር ሺህ ሜትር የሚወዳደሩ አትሌቶች በዋና ሱፐር ኢንቴንዳንት ሁሴን ሽቦ በመሰልጠን ላይ ይገኛሉ። ለመሆኑ ዋና ሱፐር ኢንቴንዳንት ሁሴን ሽቦ በአሰልጣኝነት ምን ያህል ልምድ አለው? በእነማንስ ከዚህ ተሰልጥኗል? ሰላማዊ ደጀን ከአሰልጣኙ ጋር ቆይታ አድርጋለች እንደሚከተለው። በአምስት ሺና አስር ሺ ሜትር የውድድር ርቀት በሪዮ ኦሎምፒክ ኢትዮጵያን የሚወክሉ አትሌቶችን በማሰልጠን ላይ ይገኛል። ዋና ሱፐር ኢንተንደንት ሁሴን ሸቦ። አሰልጣኙ ከሰልጣኝ አትሌቶች ጋር ተግባብቶ ሲሰራ ነው በልምምድ ቦታ ያገኘ ነው። ለመሆኑ አሰልጣኝ ሁሴን ሽቦ በኦሎምፒክ ያለው ልምድ ምን ይመስላል? ሲድኒ ኦሎምፒክን፣ አቴንስ ኦሎምፒክን፣ ቤጂንግ ኦሎምፒክን፣ ለንደን ኦሎምፒክን ዋና አሰልጣኝና ሌሎችም ምክትል አሰልጣኝነት ምርቻ ያለው እንግዲህ ይህንም በዋና አሰልጣኝነት እያመራ ሁ ነው እንግዲህ አምስተኛ ኦሎምፒኬ ነው። በተለያዩ መድረኮች ስኬታማ ከመሆኑ ኢትዮጵያውያን አትሌቶችስ እነማንን አሰልጥኗል? የደራርቶት ሁሉ የባርሴሎናና የሲዲኒ ኦሎምፒክ እንደሁም አቴንስ ኦሎምፒክን ፋጥማ ሮባን፣ ኃይሌ ገብረ ስላሴ፣ ቀኒሳ በቀለ፣ ስለሽሴም ጥሩናሽ መስረት፣ ደፋር ሚሊዮን ወልዴ እና ሌሎቹም አትሌቶቹን የማሰልጠንና የማብቃት እድል አግኝቻለሁ፣ አሰልጥኛለሁ። የዋና ሱፐር ኢንተንደንት ሁሴን ሽቦ የስልጠና መርህስ ምን ይሆን? የእኔ ትልቁ መርህ ለአገር ፍቅር፣ ለሙያ ክብር ማስጣትና ብቃት ያላቸውን አትሌቶቹን ማብቃት ከሰልጣኝ አትሌቶች ጋርስ በምን አይነት መግባባት ትሰራለህ ስንል ጠይቀ ነው። አሰልጣኙ ምላሹን ሰጥቶናል። በእኔ በኩል እንግዲህ ቅድሚያ ራሴን ሆኜ ነው የሚቀርበው። ሙያዬንም ፊቴንም ገለጥ አድርጌ ነው የሚቀርበው። ግልጽ ሆኜ ነው የሚቀርባቸው። ጥቅምም ደግሞ የነሱ እና የነሱ ብቻ ሞር ከዚህ ከስፖርት ወይ ከአትሌቱ ተጠቃሚ የመጀመሪያ እነሱ እንደሆኑና ሌሎቻችን ደግሞ አገርም ቤተሰብም አሰልጣኝም ቀጣይ እንደሆነ አስረዳቸዋለሁ። ይህንን አጋዥነት በተግባር አሳያቸዋለሁ። እኔ በሚሰጠው ስልጠና መለወጥ ሲጀምሩ ሲለወጡ እነሱ ራሳቸው እንደ አባት እንደ ታላቅ ወንድምም አክብሩኝ። ስልጠናን ወስዶ ለትልቅ ስኬት የደረሱ በርካታ አትሌቶች አሉ። ዋና ሱፐር ኢንተንደንት ሁሴን ሽቦ ባህሪውን በራሱ አንደበት እንዲህ ገልጾታል። ተቆጭም አይደለሁም አኩራፊም አይደለሁም። እኔ በቃ ሰጥቶ መቀበልን የሚያምን አሰልጣኝ ነው የኔ የተወሰነ ነገር ሰጣለሁ የተወሰነውን ደሞ ከአትሌቱም ሆነ ከማንኛውም ከስራ ባልደረቦቼ ጋር ሼር አድርጌ የማስራትን እና ሰጥቶ መቀበልን እና ተመካክሮ ማስራትን እንደዚህ አይነት ባህርይ ያለኝ ሰው ነኝ እኔ። ዋና ሱፐር ኢንተንደንት ሁሴን ሽቦ የሪዮ ኦሎምፒክ የ5000 ሜትር እና 10000 ሜትር የርቀቱ አሰልጣኝ ዘንድሮ በኦሎምፒክ ስኬታማ ቡድን እንደገነባም ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በነበረው ቆይታ ገልጿል። ዜናዎቻችን እንደቀጠሉ ናቸው። በኢትዮጵያ ከፍተኛ ሊግ በሳምንቱ መጨረሻ ተስተካካይ ጨዋታዎች ተካሂደዋል። ደቡብ ፖሊስ ናሽናል ሲሚንቶን ሶስት ለባዶ፣ ወሎ ኮምቦቻ ከሙገር ሲሚንቶ አንድ ለአንድ፣ አዲስ አበባ ከተማ ባቱ ከተማን ሁለት ለአንድ፣ ጅማ አባ ቡና ድሬዳዋ ፖሊስን ሁለት ለአንድ ረትተዋል። በ26ተኛ ሳምንት መራ ግብር ደግሞ ሰሜን ሸዋ ደብረ ብርሃን ከባህር ዳር ከተማ አንድ ለአንድ፣ አዲስ አበባ ፖሊስ ቡራዮ ከተማን ሁለት ለባዶ፣ መቀለ ከተማ ሰበታ ከተማን ሁለት ለባዶ፣ ሱሉልታ ከተማ ወልዋሎ አዲግራት ዩኒቨርሲቲን ሁለት ለአንድ አሸንፏል። ጅንካ ከተማ በበኩሉ አርሲ ነገሌን ዘጠኝ ለአንድ በሆነ ሰፊ ውጤት ረቷታል። ምድባን ወደ ፕሪምየር ሊጉ ማለፉን ያረጋገጠው ፋሲል ከተማ በ57 ነጥብ ሲመራ ወልዲያ በ53 ነጥብ ይከተላል። ምድብ ለን ደግሞ ጅማ አባቡና በ60 ነጥብ እንዲሁም አዲስ አበባ ከተማ በ53 ነጥብ አንደኛና ሁለተኛ ደረጃ ላይ ይገኛሉ። በአዲስ አበባ ሲካሄድ የነበረው እጅ ኳስ ስፖርት መቀዛቀዝ ምክንያት ሀገር አቀፉ ፌዴሬሽን ለመጪው አመት ለመጀመር ያቀደ የፕሪሚየር ሊግ ውድድር የላላውን ስፖርት እንደሚያጠናክር የቀድሞ ተጫዋቾች ገለጹ። ፌዴሬሽኑ ሊጉን 11 ክለቦች እንደሚቀላቀሉ የሰጠው የፋይ መረጃ አስተማማኝ መሆኑን የፌዴሬሽኑ ፕሬዝዳንት ገልጿል። ሰለሞን ገብረ እግዚአብሔር ተጨማሪ ዘገባ አለው። የእጅ ኳስ ስፖርት በ1960ዎቹ በሀገራችን መዘውተር ጀምሯል። ለስፖርቱ መስፋፋት ያተቋቋመው ለጻዲቅ አስተዋጽኦ አይዘነጋም። የመከላከያ፣ ፌዴራል ፖሊስ፣ ማረሚያ ቤቶች ስፖርቱ እንዳይሳሳ ክለቦችን በማደራጀት ለረዥም አመታት በውድድሩ ቆይተዋል። ባለፉት ጥቂት አመታት በክለቦች መመናመን ሳቢያ ስፖርቱ እየተዳከመ መጥቷል። በዚህም ዋነኛው መንስኤ አዲስ አበባ ይከናወን የነበሩት እንቅስቃሴዎች መቀሳቀስ አስተዋጽኦ ማድረጉን የቀድሞ ተጫዋቾች ይናገራሉ። ቀደም ሲል የተጀመረው እንቅስቃሴ ውጤታማ እንዳይሆን እያቆለቆለም እንዲመጣ የሚያደረገው አንደኛ በአዲስ አበባ አካባቢ የነበሩት የክለቦች ማነስ ነው። ሁለተኛ በክልሎች ደረጃም በከፍተኛ ስራ ሲሰራ የነበረው ስራ በመቀዝቀዙ ነው። በመጀመሪያ ደረጃ መሰረቱ አዲስ አበባ ነው እና በአዲስ አካባቢ ያሉት ክለቦች አሁን የምናያቸው ሶስት ብቻ ናቸው፣ ማረሚያ፣ ኦሜድላና መከላከያ ብቻ ናቸው። አሁን ሌሎቹ በክፍለ ከተማ አካባቢ ያሉት እንቅስቃሴ ማድረግ አለባቸው እየሄዱ እዚህ አካባቢ ያለው እጅ ኳስ ፌዴሬሽን ከአዲስ አበባ ጋር ኮንታክት ማድረግ አለበት። ስፖርቱ እንዲያንሰራራና የክለቦች ቁጥር ለማሳደግ የቀድመ የኢትዮጵያ ፕሬምየር ሊግ ውድድር በዓላማጣ፣ በሐዋሳ፣ በድሬዳዋና በአዲስ አበባ የኢትዮጵያ እጅ ኳስ ፌዴሬሽን ውድድሮች አዘጋጅቷል። አንዴ ሞቅ፣ ሌላ ጊዜ ቀዝቀዝ ለሚለው እጅ ኳስ የውድድሩ መከናወን ለስፖርቱ ማንሰራራት አስተዋጽኦ እንዳለው አንጋፋ ተጫዋቾች የነበሩትና የዛሬዎቹ አሰልጣኞች ይገልጣሉ። በአሁኑ ሰዓት ያንን ለመቀየር የኢትዮጵያ እጅ ኳስ ፌዴሬሽን የፕሪሚየር ሊግ በማድረግ የጀመረው እንቅስቃሴ የተለየና በጣም ጥሩ ነገሮችን እያሳየን ያለው ኦኬ። አሁን ካየናቸው በዚህ በፕሪሚየር ሊግ የዓላማጣው ከተማ ቡድንና የዱራሜው ከምባታ ቡድን ተስፋ ያላቸው ናቸው። አሁን የዱራሚው ቡድን ሲመጣ የተወሰኑ ስፖርተኞች ቀርተዋል፣ አዋሳ ላይ ተወዳደሩት። ስለዚህ እነዛ ቢኖሩ ኖሮ ከፍተኛ ውጤት ያገኙበት ነበር። ፌዴሬሽኑ መጠናከር አለበት። ፌዴሬሽኑ አንድ ጊዜ ቦግ አንድ ጊዜ ብልጭ መሆን የለበትም። ስለዚህ ጥብት ድርግ ማለት በዚህ መቀጠል መቻል አለበት። ክልሎች ለዚህ ዝግጅቶች ናቸው። በመጪው አዲስ ዓመት የኢትዮጵያ እጅ ኳስ ፕሬምየር ሊግ ሻምፒዮናን ለማስጀመር በዝግጅት ላይ መሆኑ ፌዴሬሽኑ ገልጧል። ሊጉን ለመጀመር የተገኘውን አስተማማኝ ውጤት በማስመልከት ፕሬዚዳንቱ አቶ ፍትህ ወልደሰንበትን ጠይቀናል። በዚህ ውድድሮች ላይ ያገኘ ነው። ከነባሮቹ ሶስቱ ጨምሮ 11 ቡድናትን ያገኘ ነው። ስለዚህ እኛ እቅዳችን እንደውም አምስት ቡድን ማድረስ ነበር። ስለዚህ እጥፍ ነው ያሳካ ነው። ይህም ደግሞ የነበሩት ክለባቶችም አብዛኞቹ የከነማት ክለባት ስለሆኑ ቀጣይነታቸውም እርግጠኛ የሚያደርግ ስለሆነ እርግጠኛ ነበር ባዘጋጀ ነው ዝግጅት ፌዴሬሽኑ ባዘጋጀ ውድድር መርሃ ግብር ባላማጣ ሐዋሳና አዲስ አበባ ላይ መከላከያ ሶስት ጊዜ አሸንፏል። ፌዴራል ፖሊስ በበኩሉ በድሬዳዋ የተካሄደ ውድድር በአሸናፊነት ማጠናቀቁ ታውቋል። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የዕለት አውድ ቀን ሰባት ሰዓት የስፖርት ዜናዎቻችን በዚሁ አበቁ መልካም